ስቶ እንደ አጭን በጣም ብዙን በዚህ በሰው በሰው ላይ አርጎ የሆነ ቦታ ውስጥ ወጣ ድሬዳዋ ገባው። ከድሬዷ ደግሞ እንትን ውስጥ አደርጉኝ። ምንድን ነው ትኬት የሚቆረጥበት በሳንቲም የለኝም ወንድሜ። ትሆናለህ እንደት እና አታዝነውም? በቃ አልቅሽ ጉልበቱ ላይ ይሄን አሁን አልተናገርኩም። ለቤት ስጠኝ ስለው የለም ብር እዛ አስቀምጬ ነው እንጂ እኔ ይዤ ነው እንደ እንመጣው ሰድቦኝ ማለት ነው። ይሄ ደግሞ ሊመታኝም ፈልጎ ነው። ሶማሌዎች አገኘው ቋንቋ አልችልም። አረብኛ የሚችሉ መስሉ ነበር። እነዚህ ቤት ሰርተው የሚኖሩ አሉ አይደለ ውጭ ቁጭ አርገ እነሱ ናቸው ውጭ ላይ ያሳድ ልቤ መቶ ወድቄ ነበር አራት ቀን አደር ከአራት ቀን በኋላ ከሌሊቱ ስድስት ሰዓት ጉዞ ጀመረ። ከዛ አይቻል ሲሉ ምን አደረግኩ አስር ሺህ ብር ተመደርኩና ወደ እንትን ሄድኩኝ ወደ ጅቡቲ።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 እሺ፣ እንዴት ነች? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቁያች። እንታዋወቅ እስኪ። መልካም እንግዲህ ዛሬ የተገናኘ ነው ያው በህይወት መካከል በህይወትና ና በንብረት መካከል ብዙ ወጣ ያወረድኩበት ጉዳይ አለ። ሌላ ሰው ከእኔ ቢማር ታሪኬን ማካፈል ፈልጋለሁ ብለሽ ነው የተገናኘ ነው እና እስኪ ምንድን ነው የሆነው? ምንድን ነው የገጠመሽ ነገር? እሱ እንጫወት መጀመሪያ ሰርተን የገጠምኝ ልጆችን ብቻዬን ነው የማሳደገው። ትንሿ ልጄ ሁለት ልጆች አሉ እና ሴቷ ልጅ የአንድ ዓመት ሆና ተለያየን ከልጅ አባት ጋር ማለት ነው። በቃ ያው በአጋጣሚ እሱ ከሌላ ሰው ጋር ነበር ወልዷል። እኔ ቤት እያለው ሌላ ቦታ ሄዶ ወልዷል። ከዛ ወደ አስኮ ነበር የምንኖረው ተከራይታል ከዛ በቃ ልጄን ትንሿ ሴቷን እንትን አልኩኝ። በቃ አራት አመት እስከሚሆናት አሳደግኩ። ያው ቆሎ ቆላ ቆላሉ የመቶ ኪሎ ለገብስ ለበሶ የሚሆን ማለት ነው፣ እሱን እቆላለሁኝ እየዞርኩ ማለት ነው። ልብስ አጥባለሁኝ፣ በቃ ያገኘሁትን እሰራለሁ። አራት አመት እስከሚሆናት ልጄ ቡና ቦርድ እለቅማለሁ። ከኛ ቤት በላይ ቡና ቦርድ አለ፣ ኮረሪማም መልቀም አለ፣ ወደ ውጭ የሚላክ ማለት ነው ከዛ እሱን እሱን እየሰራው አራት አመት ሆናት ነው፣ እዚህ ሴቷ ማለት ነው። ከዛ ፓስፖርት አወጣ። የዛኔ ሶስት መቶ ብር ነበረ። ያው ጊዜውን ማለት አላውቅም። ያው ትምህርትም ስለሌለኝ ይሄን የዚህን ጊዜ ልል አልችልም። ግን ከአስር አመት በፊት ነው የተወለድኩኝ። ሸዋ ነው መራቤት የሚባል ማለት ከዛ እናቴ ይዛኝ እዚህ መጣች። እኔን እናታናሽ ወንድሜ ማለት ነው ይዛ መጣ ያው ትምህርት እሷም ስለሌላት ማለት ብር ስለሌላት ልታስተምረን አልቻለችም። ያው እኔ በየሰው ቤት ነው ያደ በቃ አስራ አምስት አመት እስከሚሆነ በየሰው ቤት ነበር። ከዛ ደግሞ ቀን ስራ መስራት ጀመርኩኝ። እድሜ ማለት መሸከም ስችል ማለት እንደዛ እያልኩ ስኖር ስኖር በአጋጣሚ ከሱ ጋር ተዋውቀን ያው እንትናለን ሁለት ልጆች ወለድኩኝ። ህግ ተጋታ አይደለም ሙሉ ነ ዝም ብለን መኖር ጀመር። በቃ ወደ አስኮ ተከራይተን ቤት ደህና ነበር። ይዛኔ ስንኖር ያው ሴቷ እንደ ወለድኩኝ ተለያዩ። ዝም ብሎ ነው ወጥቶ የቀረው ወይስ? አዎ በቃ ወጥቶ ቀረ በዛው። ከዛ ስሰማ ሌላ ወልዷል። ሌላ ሚስት አለ እዛው አካባቢ እዛው ከኛ ጀርባ ሃያ ቀበሌ ይባላል ቦታ ከዛ በቃ ያስኮነኝ ያለውን የእናቴ ቤት ነው። ኳስ ሜዳ ከዛ በቃ እንደዛ እያረኩኝ በቃ ልጅ አሳደግኩ። አረብ ሀገር ዱባይ ሄድኩ። አምስት አመት ሰራሁ። ይቅር ስሙን ጠራ ከዛ እንትን አልኩኝ ሰጥቼ ለእናቴ ወደ አረብ ሀገር ሄድኩ። አምስት አመት ሰራሁ ስመጣም ሰውነት ነው የምልህ። ከብሩ የዛን ሰዓት አይረባም ለነገሩ። የሄድኩበት ሰዓት አሁን ነው ደህና የሚከፈለው። ያው ከዛ መጣሁ። ከዛ መልሼ ደግሞ የት ሄድኩኝ? እንትን ፔሩት ሄድኩኝ። ፔሩት ሁለት አመት ሰራሁኝ። ከፔሩት እንዴት መጣሁ መሰለህ? ኮረና ገባ የዛን ሰዓት። ከዛ ደግሞ ዶላር የለም ተባለ እና በእኛ ሀገር ብር ልክፈልህ ስትለኝ አይ በእናንተ ሀገር ብር ምን ይሰራል አልኩና ሁለት አመት ሰርቻለሁ ከዛ ወደ አገር የመጣ ከዛ ወዲህ ሀገር አልሄድኩም። ከዛ ያገኘሁትን ስራ ነው የሚሰራው። አሁን እስኪ ሊሄዳልኩና ስሞክር ከሰላሳ ሰባት አመት በላይ አንልክም አሉ ኤጀንሲዎች። በቃ ተስፋ ቆረጥኩኝ። በቃ ተስፋ ቆረጥኩ። በቃ ለመጨረሻ ማለት ለምን ምርጫ የለኝም። እዚህ ሀገር የምሰራ ሁለት ሺህ ብር ነው የሚከፈለኝ። ጽዳት ነው በቃ። ሌላ ሙያ የለኝም። ሁለት ሺህ ብር ደግሞ ቤተሰብ ያስተዳድር የቤት ከቤተሰብ ጋር ስትኖር ደግ ብዙ ንቀፋለ። ያንን ግን ያው ትችላለህ፣ ግድ ነው። ብዙም ትባላለ ከጎረቤ አሁን ማልቀስ አልፈልግም። ሲሉኝ ምን አደረግኩኝ፣ አስር ሺህ ብር ተበደርኩና ወደ እንትን ሄድኩኝ ወደ ጅቡቲ። ደህና ይከፈልሻል ሲሉኝ፣ ማለት ከአረበኛ ስለምቺ ደህና ብር ይከፈልሻል። እዛ አረቦች ይኖራሉ መሰለኝ። ከዛ ሰው አገዳኛኝ። ከገጠር የሚመጡ ልጆች አሉ፣ ከእነሱ ጋር ነው አብሬ ሄድኩኝ። እነሱ በእድሜ ትናንሽ ናቸው፣ እኔ ደግሞ ትልቅ ነኝ። ከዛ በቃ መንገድ ላይ ጥሎኝ ሄደ። በቃ ብር የሚመነዘርበት ተመንዝሬ ነው ወደ ድሬዷ የገባሁት። ጥሎኝ ነዋ በቃ ሄደ፣ እነዛን ይዞ ሄዳ ሜዳ ላይ ማለት ነው። እግዚአብሔር ምስክሬ ነው። አቃተኝ በቃ ልቤ መቶ ወድቄ ነበረ። በግር በግር ከድሬዷ፣ በግር ማለት ነው፣ ጅቡቲ ለመግባት ማለት ነው። ውስጥ ለውስጥ ነው ይዞን ከሌሊቱ ስድስት ሰዓት ነው የተነሳው እሱ ማለት ነው። ይዞት ሲወጣ እዛ ጎ አራት ቀን አደረ። ከአራት ቀን በኋላ ከሌሊቱ ስድስት ሰዓት ጉዞ ጀመር። ስንት ቀን? እኔ በዛን ሁለት ነው በቃ ደከም፣ ወደቁ። አዎ አቃተኝ፣ ግን ረጅም ሰዓት ይጃለሁ። ከዛ በፊት ምን እንደሆነ ታቃለ? የሆነ መኪና ውስጥ ከቶ እንዲያጭቆን በጣም ብዙ ነን፣ በዚህ በሰው በሰው ላይ አርጎ የሆነ ቦታ ውስጥ ይወጣለን መኪናው ማለት ነው። ማለት ከዚህ አሁን እዛ ከተማ አደለ፣ ከከተማ ወጣ አርጎ ጣለን። ወደ ጫካው እንዲመቸው ማለት እንደዛ ነው ስራቸው ይመስለኛል። ከዛ አውጥቶ ጣላ። ከዛ እየወረት መሮጥ ነው በቃ ወደዛ ወደ ጫካው ማለት ነው። ከዛ ትሮጣለ። ያው ሄጃ አለው ብቻ ብዙ ቀን ሙሉ ስንጓዝኛዋል። እነሱ በእርምጃ እኔ ደግሞ በሩጫ እየተከተልኩ ማለት ለምን እኔ አልችልም ልጆች ናቸው። ከሀያ አመት ከሀያ ሁለት አመት አይበልጡ። እኔ ብቻ ነኝ በእርሜ ትልቅ ከዛ ጥሎ ነው ይሄ በቃ መሀል ላይ ነው። ብር መንዝሬ ነው ወደ እንትን ስገባ ብር ተመንዝሮ ነው የገባው። ጫካ ላይ ነው ስሙን አላውቅም እኔ ቦታውን አላውቅም እንጂ ባቅ ኖሮ ብነግር ታውቅ ነበር ነው የምን ቦታውን። ከዛ መጣሁኝ በቃ ስጓዝ ውዬ ወደ ድሬዳዋ ገባው። ከድሬዳዋ ደግሞ እንትን ውስጥ አደርኩኝ። ምንድን ነው ትኬት የሚቆረጥበት ውስጥ በሳንቲቤ የለኝም፣ ሳንቲቤ የለኝም። ከዛዛ ውስጥ ለምኜ ዘበኞቹ አይቻልም ብለው ወደዛ ስትሄዱ ለምን ሄድሽ ምናምን ብለው ተቆጡኝ። እንደው ሰውዬት ተገደላች እንዴት ወደዛ ትሄጃለሽ ምናም ብለው ያው ግን ለምኛል። ቅሻ አደርኩ እዛ በነገው ትኬት መቁረጫ ጋ ይዣለሁ። እዛም ማለት ወንዶቹ ሲመለ እኔ ስመለስ ሰጡኝ። ስጠይ ስለው የለም ብር እዛ አስቀምጬ ነው እንጂ እኔ ይዤ ነው እንዴ የሚመጣው ብሎ ደግሞ ሰድቦኝ ማለት ነው። ይሄ ደግሞ ሊመታኝ ፈልጎ ነበር። ሰባት ሺ ሰባት ሺ ብዙ ነበር። ያው አይ ከአመት በፊት እኮ ከአመት በፊት ከአመት በፊት ይሄማ ከአመት በፊት ድሬ እንትን ሄድኩኝ፣ ከአመት በፊት ከዛ መጥቼ እኮ ወደ ሳውዲ አረቢያ ሄድኩ። የዛሬ አሁን የጾማቸው ጊዜ እዛ ነበር። ከዛ ታሜ ክረምት ላይ ወደዚህ ይመጣ አመት አሉ ተመጣው ማለት ነው። እነሱማ ገቡ አዎ ያገናኘችኝም ልጅ ገባን ብላ ደወለች። እዛ ጅቡቲ ገቡ በሶስት ቀናቸው ናቸው። ጅቡቲ ለመኖር ማለት ብሩ ቆንጆ ነው፣ የጅቡቲ ብር ቆንጆ እኔ ደግሞ አረበኛ ስለምችል ቆንጆ ይከፈልሻል አሉ እና ከዚህ ሀገር ደግሞ እዛ ይሻለኛል ብዬ ምርጻጣው ሌላ ሀገር መሄዳችን ከሰላሳ ሰባት አመት ላይ አንለቅም አሉ ጀርሶች በቃ ከዛ ይሄን እድል ሳገኝ ተነስቼ ወደ ጅቡቲ ሲሄድ መንገድ ላይ ቀርቼ በቃ እንደዚህ ሆኜ አጉሎኝ የነበረ ግን እግዚአብሔር ደግሞ የልጆች አምላክ የሆኑ ሱማሌዎች አገኘው። ቋንቋ አልችልም። አረብኛ የሚችሉ መስሉ ነበር። እንደዚህ ቤት ብሰርተው የሚኖሩ አሉ አይደለ? ቁጭ ቁጭ አድርገው እነሱ ናቸው ውጭ ላይ ያሳደሩኝ፣ ካርቶን አንጥፈው የሚበላ ሰጡኝ። ያው ቋንቋ አልችልም እና እዛ አካባቢ አሉ እንደዚህ ተቀጥረው የሚኖሩ ኢትዮጵያኖች ብለው ጠሩልኝ፣ እነሱ ማለት ነው። ከዛ አይ ቅርብ ደርሰሻል በመኪና እንወስድሻለን ምናምን አሉ። የዛ ዕለት ማለት ነው። የዛ ዕለት ግን ሴትዮዋ እዛው ቁጭ በይ እዚሁ ደር ያሉ። እዛ እንዳልሄድ ፈልገው ሴትዮዋ ያው ቋንቋን ባይችሉ ቁጭ በይ አሉና ያው ግን እነሱ እንድነግራቸው እኔ እንድነግራቸው እንዲገባቸው እነሱን ጠሩልኝ። ከዛ እንዲህ እንዲህ ነው ስለው በነጋ ውሰደኝ አልኩት። ቀረ ሲቀር ነጋ ነጋ ነጋ ብዬ ቁጭ ብዬ አይደል ያደርጉም በቃ እዚህ ያለው ነጫጭ እንትን ናቸው፣ እነ በጎች ሌላ ሰው የለም። እነሱ ውስጥ ነው ያሉት። እኔ ቁጭ ብያደርኩኝ። ከዛም በኋላ በቃ እንትን አልኩ፣ ሄጄ ለም አልኩ ርቀት አለው። እንደውም ተነሳሁኝና ሰዎቹን ውሃ ምናምስጠት ቁርስ ብሄራ ሲሉኝ እሚያልኳቸው የሆነ በድስትና የሚፈላሽ አያመጥም። አይ በቃ ብዬ ያው እንትንም አልችልም። በሰላምታ ጎንበስ ብዬ ሰላም ብያቸው ሄድኩኝ፣ ወደ እነሱ ጋር ማለት ነው። ያው የሀገሬ ሰዎች ናቸው ብዬ እንዲወስዱኝ ማለት ነው። እንዲያሳዩኝ ነው የሄድኩኝ። ከዛ እንደዚህ ይሰሩ ነበረ። ሁለት ናቸው። ውስጥ ገባው፣ ግቢ ውስጥ የአጥር ግቢ ነው። እዛ ውስጥ ገባው። በቃ እንድታሳየኝ ነው ምናም ስለ እሺ አንገራገር እና ነገ ምናም ብሎ አንገራግሮ ከዛ በቃ እዛ ሳለቅስበት ምናምን ያኛው በቃ አሳያት ምናምን አለ አንዱ ማለት ነው። ከዛ አንዱ ልጅ እኮ ነው የኔ ታናሽ እንግዲህ ታናሽ ሊሆን ይችላል ልጅ ነው። ከዛ የሆነ የሚያድሩበት አለ መሰለኝ ለብቻ ከግቢ ውጭ ማለት ነው ቁጭ አለ ቤት ነው እና እዚህ ገብተን ምንድን ነው በቃ እንዴት ነው ታውቃለህ እንትን ሲልህ እኔ ለሌላ ነገር እንደፈለገኝ ገባኝ። ከዛ እንደዛ አይደለም እኔ ስታኝ እኔ እናትም ሊሆን ይችላሉ። ታናሽ ታናሽ ወንድሜ ትሆናለህ፣ እንዴት እና ታዝንሞ ስታይኝ ብዬ በቃ አልቅሼ ጉልበቱ ላይ ይሄን አሁን አልተናገርኩም። ለቤትም እንደዚህ ብዬ ነበር አላልኩም፣ አላልኩም፣ እንደዚህ አላልኳቸው። በቃ ከዛ እኔ እዛ በሞት ይሻላል አሁን ልጆችን እዛ ጥዬ እዛ እሱ እንትን ቢለኝ ከሞትም ከሞቱም ሞት ነው ለእኔ ማለት ነው ከሞትም ሞት በቃ እግዚአብሔር ያመጣኝ የልጆች አምላክ ነው ብዬ ይህን ነገር አልተናገርኩም። አሁን እዚህ ጋር ብቻ ስናገር ነው ሚዲያ ላይ እንጂ ይሄን አያውቁም። በቃ መንገድ ላይ ግን ሰዎች እንዳሳደሩኝ እነዚህ እንትኖች አግኝተው እንዳሳደሩኝ፣ በቃ እኔ ራሴ እንደመጣሁኝ ነው መንገዱን ያሳየኝ ግን ያልጁ ነው። እነሱም አያውቁም፣ ቋንቋችን ወዴት ይንገሩ በቃ እሱ ነው ያሳየኝ። እነሱ አገናኙኝ ከእሱ ጋር። ከዛ ጧት ለምኜ እዛ የሚሰራበት ቦታ ሄድኩ። ሁለት ናቸው እንቢም ብሎ በቃ ነገር ዛሬ ብሎ እንቢ አለ። ከዛ ባክን ይሄ ጉልበቱ ላይ ወርዶ ከዛ እሺ ብሎ ወጣ። ይሄ ዘይቱና ምናምን ያመርተ ሶስት ዘይቱና እንደውም ሰጠኝ። እዛ ውስጥ ግቢውስ ማለት ልጁም አለ። ከዛ እሱን ሰጠኝ። እኔ ደግሞ ምንም ነገር አልያዝኩም ውዬ አድር ያለው ሰዎቹ ጋር ማታ ሰጡኝ በላው እንጂ ያንን ወርሳዊ ውስጥቀጠትኩና እንዲ ይዤ ነበር ባ እሱ ውስጥቀጠትኩኝ ለካሱ ለሌላ ነገር ነው ከዛ ስንሄድ እዚህ ግቢና ምናምን አለ በቃ እንትን አለ ትልቅ ሰው ታቃለው እ ከዛ አይ ብዬ በቃ አለቀስ ሁሎት ብላይ ወድቄ ባክ ብዬ ላአለቀስኩኝ ከዛ ያው ሳለቅስም እሺ አለና ወስዶ አስፋልቱን አሳየኝ ከዚህ ከአስፋልት መውጣት አልችልም ፖሊሶች ካዩኝ ይይዙኛል ከሴት ጋር አለ በቃ እኔ የምፈልገው ይሄ እንድታሳየኝ ነው አልኩኝ። ቀጥታ ነው እንግዲህ አሳየኝ። ቀጥታ አስፋልቱን ይዤ በቃ ሲሄድ ነው ያልኩኝ ሲሄዱ አልኩኝ። ከዛ የሆኑ እነዚህ ነጭ ፖሊሶች አየሁኝ። ዛ ነጮች ና ጥቁር አይደሉ። ከዛ እነሱ ነን እንደው ካሁን ካሁን ያዙኝ ስል ለካ ወደ ሀገሬ ስለሆነ የምገባው ችግር የለውም። እነሱም አልነኩኝ። በቃ አልነኩኝም። እዛ ደረስኩኝ። ይሄ ብር የሚመነዘርበት ቦታ ብር መነዘርኩኝ። ወደ ድሬዳዋ ገባሁ።

ሲታይ ዛ አደርኩኝ ይላሉ አድሬ በነገው ማታ ቤት የመጣውን ማለት ሲሄድ ነው የሚውለው። መኪናው ማታ ሶስት ሰዓት ነው ሁለት ሰዓት ገባ ገባው። ከዛ የምንሰማው በሳምንቱ እጅ ማናት በመንግስት አዎ ተፈራረሙ ማለት ሳውዲ አረቢያ ሰራተኛ እንፈልጋለን አሉ በቃና ቲቪ ሊያየውን በቃ ደስ ነው ያሉ ከእንደገና እንደተወለድኩ ነው በቃ እርሜ እስከ አርባ አምስት ይላሉ በቃ ደስ ነው ያለ። በቃ እንዲ ሄድኩኛ ሄድኩኝ። እንደውም ስልጠና የበፊት የሰለጠንኩበት ወረቀት ነበረ፣ ሰልጠኝ አለሁኝ ሰልጠኛ፣ ግን ወረቀቱን አልሰጠኝም። ያ አሰልጣኙ ለሌሎቹ ሲሰጥ ለእኔ አልሰጠኝም። ለምን ያንን ወረቀት አሳይችዋለሁ፣ ስላሳየሁት አልሰጠኝም። አልፍ ያለው አልፈሻን ብሎኛ፣ ለእኔ አልሰጠኝም። ግን እኔ በፊቱ ስለነበረኝ በዛ ተነስቼ ሄድኩኝ። ወዲያው አነቀልኝ። በቃ ለምርመሪያ እና ለምንድን የከፈልኩት በቃ በነፃ ነው ሄድኩት። ሳውዲ አረቢያ ሲሄድ ማለት ነው የራሴን ፕሮሰስ ጨረስኩ እንጂ በፊት ሲው ሲነበረኝ ተነስቼ ሄድኩ። እዚያብ ደረርቶኝ ብሄድኩ በሶስት ወር ታመምኩ። በቃ ታመምኩኝ። በቃ ስራ ሴትዮዋ ጥሩ ናት፣ መጥፎ ሰው አይደለችም። ሌላ ቦታ እንዳየሁት አይደለችም። ስራ ግን ብዙ ነው። አስራ ሶስት ቤተሰብ አለ። የትልቅ ሰው ቤት ነው። የእንግዳ ቤት ነው ቤቱ። በቃ ስራ ነገር አችልም ገጠርም ከተማም ቴምር ነጋዴዎች ናቸው። ያ በመኪና ቴምር ሲሆን እኔ ነኝ እየደረደርኩ። እንግዲህ ሳውዲ አረቢያ የሚሰራ እንደ ቴምሩ እንዴት እንደሚ ሁለት ሁለት ካርቶን እየተሸከምኩ፣ ነጭ መኪና አለ። ከሱ ጋሪ ላይ ደረድራለሁ። ከዛ እየገፋሁኝ፣ ርቀት አለው ደግሞ። የሚቀመጥበት እንደዚህ አይነት ክፍል አለ። እዛ ነው እየወሰድኩ ደረድራለሁ ራሴ ማለት ነው። በቃ እንዴት እንደሚከብድ በቃ ከዛ አልሰራም አትሉ አንደኛ አዲስ ነኝ ገና ከመሄዴ ማለት ነው። ከዛ በቃ ስሰራ ያው ሰዎቹ ስል ስራዬ ብዛት እንጂ እንደዚህ ነው እንደዚህ አያልም። ሴትዮዋ ትልቅ ሴና ልጆቹን ቢሆኑ አይነ በቃ ስራዬን ይወዳሉ። እንደዚህ አይነት ቤት ነበር በእግዚአብሔር የገጠመኝ ግን እግሬን ታመምኩ ሶስት ወር እንደዚሁ በቃ እንደውም እሷት እዛ ታምሽ ነው የመጣሽው ምናምን ምናለች ስትላራኒ ማማዛ ታሚ ያደለም እዛ ቤት ታመም እኔ አውቃለሁ አዲስ አደለም። ቁጭ ብዬ አይከፈለኝም ብዬ ተናገርኩኝ። ከዛ ሕክምና ራሱ በራሴ ብር ነው የታከምኩት። እግዚአብሔር ምስክር እዚህ ርኩበትም አንዳንድ ነገር ለልጆችን ተበድሬ ነበረ። ያንን ከፍል ሀያ ሺ ነው ሀያ አራት ሺ ከፈልኩ ላኩ። ልጅም ጫማ ያስፈልጋት ነበር አስረኛ ክፍል እኔ ሲሄድ ምንም ነገር የለም ጫማ የሚላትም ያንን ላኩና ሱ ትግዛልኩኝ በቃ ስመጣ በሎጅ ነው የአንድ ወር ደግሞ እዛ ታከምኩበት። ከዛ አንዴና ለመጨረሻ እንደውም አሳከመችኝ። ያው በስራይ ስለሚወዱኝ አሳከሙኝ ግን መጻታት ግሬን ጥልቅዬ ነው እቃ ማጥፎ ማለት ነው። አራት ወር እየታመምኩ ሰራው አራት ወር ማለት ምን ትነዋለሽ ግሬሽ። እዛ አጥንት መሳሳት ነው ተብሎ የቫይታሚን ኪኒን ማስታገሻ ተሰጠኝ። ዲቶን ያልቻለ ምገዛ አሁን ለሊት እንቅልፍ አልተኛል አራት ሰዓት ከተኛ አሁን ስድስት ሰዓት እራሱ ይቀሰቅሰኛል። አሁን ይሄ በግማሽ እንዲህ ቁጭ አለለም ያመኛል። ይሄ ማለት ከዚህ ከዳሌ ጀምሮ ቁጭ ስለአሁን እንዲህ በጣም ቁጭ አለለም እንዲ ላላርግ ወይ እንደዚህ ብዬ ነው የምቀመጠ ረጅም ሰዓት አያስቆመኝም። እዛ ጋሁን የጠበኩ ስቆም በቃ እንዲህ ወደ ላይ እየሰከልኩ ምን እያልኩ በቃ ለሊት በተለይ እንቅልፍ አልተኛል በቃ ውጥር አድርጎ ይዞኛል፣ ይይዘኛል ግን አንዴን በልቶ ይሆን ሁለቴን በልቶ ይሆን የሚያመጣልኝ ያረግ እግዚአብሔር ብቻ ነው። እና እንደዚህ ሆኖ ነው፣ እሱ እየሰጠ ነው እስካሁን፣ ማለት ነው። በቃ እሱ የሳሙና ያስፈልጋል ብዙ ነገር። ቤትማ እናቴ ተጠግታ ነው እሱ ጋር ተጠግች ነው ኖሮ። እናቴ ቤት የላት፣ ቤት የላት። እድር ቤት ታውቃለህ? የእድር ቤት እድር ቤት ውስጥ እናቴ ስትኖር ነበረ። እንግዲህ ከሀያ ዓመት በፊት ልጅ ሳይወለድ ነው እዛ የገባችው፣ እስካሁን እየኖረች ነው። ከዛ ደግሞ እኔ ገብቼ እሷ ልጆች የሰጥቼ ሄድኩኝ። ስም በጣም ያው ቁ አለ እኮ በህይወት ግን የለም። እ ያውቁታል ግን አሁን እንሁ ሌላ ሁሉ ብዙን አራት ነው ሶስት ሁሉን ከነሱ ከኔ ከሄደ ስለዚህ ልጆችሽ ሌላ እህትና ወንድም አላቸው። ሌላ እህትና ወንድም አላቸው፣ ግን ያሳደግኳቸው እኔ ነኝ። እና እንደዚህ ነው አንድ በሰው አስመስለው ይነጉሃል ሊያዩ ይችላሉ። ቢቀየሙኝ እንግዲህ ምንም ግልጽ ነው የምናገረው። እድር ዋናው እድርተኛው እንትን ዋና አይደለ ጸሀፊው እንዳኛው ላካ ለመጠን የደረሰለች ከቤት አውጡ ምናምን ይላል ምናምን ይላሉ። እኔ እዚህ ቁጭ ብዬ ማለት ነው። በጣም ታዝናለ አንተ እንደዛ ሲሆን፣ አዎ አታዝኑ። አዋይ እነሱን አለመስማት ጆሮ ከሰጣበጤ እኔማ አልሰማም እኮ ግን፣ በቃ እንደዚህ አይነት ነው። ከጎረቤት ብዙ ነገር ትሰማለ። እንዴ በጣም ያማል። ፊታቸው አሁን ደስ ሲላቸው ደስ ይላል። አሁን ፊታቸውን ነው የምታየው። ገብቶሃል። ጆሮ ልስማ ካለ ብዙ ይሰማል። ብዙ ይሰማል። ብዙም አለ የምናገረው፣ ግን መናገር አይቻልም። በቃ እኔ አሁን ይቺ ያለብኝን ነገር ብዬ ብትናገር ችግር ነው። መለሰ ቤት ላገባ ትችላል። እና ከባድ ነው ከባድ እንደ አሁን እንደ አሁን ምናልባት ሊያክዝሽ የሚችል ሰው ቢኖር ምን መስራት የምትች ይመስልሻል? ደረቅ እንጀራና በርበሬ ሹሮ በርበሬ በሱ በቃ ሁሉ ነው። ባልትና ነገሮች ማዘጋጀት ትችላል፣ አቅሚ ይችላል። አሁን እኔ ብድን እኮ አረብ ሀገር ቤጂ መስራት ይችላል፣ የሚወስደኝ የለም እንጂ እንጂ መስራት ይችላል። ጉልበታ ሌላ ነገሩን አያመኝም፣ እግሬ እግሬ ነው ሚያ በቃ እግሬ ነው የታመኩኝ እንጂ ሌላ ምንም ኖርማል፣ ጨጓራ የለብኝ፣ ምንም ነገር የለብኝ ጤኛ። ግን እግሬ ነው እግሬ፣ ከእግሬ ከጣመደው መስራት ይችላል። የተሸገሩኝ እሱ ላይ አይዞሽ። እንግዲህ ይህን ፕሮግራም አይተው እና ግዛት ለን ደግፋት እንፈልጋለን የሚሉ ሰዎች ካሉ አካውንትሽን እዚህ ላይ እናስቀምጣለ። አካውንትም የለኝም። ስልክ ሲሄድ አሁን በፊት ሲሄድ የአለውጠው እንዲያው ለሙይ ነው የሚለከው ብሩ ለእናቴ ማለት ነው። አሁን ሳውዲ አረቢያ ግ ሲሄድ የምነግድባት የአውርሜም ስለሄደ እድሉንም ስላገኘውኝ ሌላ ምድል የለኝም ብዬ አወጣውኝ የኢትዮጵያ ንግድ ባንክ ከዛ እሱ አልገባበትም እዛው ጥዬ መጣው። ይዞር መጣው ከብቷል። ወረቀቱ ላይ ላይ ነው። ቁጥሩን ደግሞ አላቅም በቃ አላቅም። የልተኔ ቁጥር ማለት ያሳዝናል። በተለይ አረብ ሀገር እናቆና ታሪክ ነው። ማገዛትን እርዳት ደግሞ ለዚህም ለእግርሽም ቫይታሚን ዲ እንላክላት የሚሉም ካሉ እዚሁ ላይ አንድ ላይ ስልክሽን ምንሽን እናኖራለን። አንቺ ስልክሽን ንገሪኝ። ስልኬ ዜሮ ዘጠኝ ሰማንያ ሶስት አስራ ሶስት ቢያንሳብሽ ልጆችሽ ብዙዎች እንግዲህ ልጅ እንግዲህ የላቸው አሉ።